ታሪክ የላቸውም። እየሱስን ብትሉ ማለት ነው፣ እናንተ ከሰማይ ናቸሁ ይችላል። መጽሐፍ ቅዱስ ብዙ ቦታና መንፈሳይነትን ገላጭ ነው እንጂ ከሰማይ የሆነ ዱብ ያለ ሰው ስላለ አይደለም። ከሰማይ የወረደ ማንም የለም። ሲጀመር ከሰማይ የሚያገናኘው መንፈሳይነትን ነው። እናንተ ከዚህ ናችሁ፣ ሌላው ከሰማይ ነው ብሎ የሚገልጽበት ነገር አለ። እሺ፣ ቀጥል። ኔትወርክ ይዞ ነው። አሁን ይሰማል። ስለዚህ አጀማ ወገናችን በመጠጠቅስ መሰረተ ራሱ መጽሐፍ ቅዱስ ስህተት ነው ማለት ነው። ለምን እዚህ ጋር ወገናችን የአንድ ላሳያችሁ በደንብ እንዲገባችሁ ማለት ነው። ስሙ እንግዲህ አንድ ኮመንት አንድ ቪዲዮ ላይ ተመለከትኩ። ና እስቲ እንደዛ ከሆነማ እኔ መጽሐፍ ቅዱሴን አንስቼ ላምብ ብዬ መጽሐፍ ቅዱሴን ከፈትክ እላቸዋለሁ። ከዛ በኋላ መጽሐፍ ቅዱሴን ስከፍት ዮሐንስ ወንጌል ምራፍ ሶስት ላይ ደረስኩ። ዮሐንስ ወንጌል ምራፍ ሶስት ቁጥር አስራ ሶስት ላይ አንድ የሚገርም የጌታችን ነገር ተመለከትኩ። እንዲህ ይላል። ይገርማ በጣም። እሺ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም አለ። ወደ ሰማይ የወጣ በጣም ብዙ ሰዎች አሉ ነው። ስለዚህ እየሱ ተያክን ያለው ወገናችን ያ ወደ ሰማይ ወጥ በጣም ብዙ አሉ። ያው ቃል በቃል ኤልያስም በአውሎ ነፋስ ወደ ሰማይ ወጣ ይላል። ልጨምርላችሁ። ኮሜንታይ መሳይ ኢኮት ኮሜንታይ ተመከቱ እንደዚህ ይላል። ጋድ ሰከሊ ኢሊጃ ቱ ሂምሰልፍ አለ እግዚአብሔር አምላክ ወዲያውኑ ኢሊጃን ወደ ራሱ ወሰደዋል። ስለዚህ ወደ ሰማይ ወጣ አለ። በመጽሐፍ ወገናችን ባመጣው ጥቅስ ራሱ ሳላ ይሄ ወገናችን ባመጣው ጥቅስ መሰረት ራሱ ኢየሱስ ዋሽቷል ማለት ነው። ስለዚህ መጽሐፍ ቅዱስ ራሱ ትክክል አይደለም አይስማማም ነው እያሉን ያለ ነው። ቀጥል፣ ተጨማሪ አሰባለሁ እዚህ ጋር ተጨማሪ ሀሳብ ካለ እስቲ ክፈተው። እችኛው ዲ ባንክ ስለሆነች የሚቀራ ሀሳብ ነገር ካለ እሱን ክፈትና ሪያክትን እናርግበት። ይህን አጠቃለሁና ልስማሉ፣ ከዛ ከፍተዋለሁ። ኦኬ ላጠቃለው ይሄንን እንግዲህ ምንድን ነው መጽሐፍ ቅዱስን ማንበብ ሙስሊም ያደርጋል አለ ትላላችሁ፣ ሙስሊሞች እና መጽሐፍ ቅዱስ ስንከፍተው ብሎ ሄዶ ዮሐንስ ወንጌል የተመረጠች ጥቅስ ጋር ነው ሄደው እና መጽሐፍ ቅዱስን ስከፍት ከዮሐንስ ወንጌል ሳይሆን ከጫፉ ሳይሆን መጀመር አለብህ። ከመጀመሪያው ስትጀምር ምንም ትርጉም ያልሰጡ ምንም ለሰው ሴንስ የማይሰጡ ትርጉም አልባ ነገራቶችን እናገኛለን። እነዚያን ነገራቶች ደግሞ እያየህ በፍጹም ልታልፍ አትችልም ነው እና ይሄ በቃ ግልጽ የሆነ ማጭበርበር ስለሆነ ወገናችን ከአዲስ ከዚህ በኋላ መጽሐፍ ቅዱስ ስታነበው ከዛው ከኋላ ጀምር፣ ከዘፍጥረት ወይ ደግሞ ከሌላ ቦታ ጀምር እንጂ የተመረጠችን ጥቅስ እየከፈትክ አይደለም ሪያክት ማድረግ ያለብህ የሚል ነው። ሌላኛው የጠቀስከው ጥቅስም ውሸት ነው፣ ምክንያቱም ከሰማይ ከወረደ በቀር ወደ ሰማይ ያወጣ ማንም የለም ይላል መጽሐፍ ቅዱስ ላይ እና ሄኖክ ወደ ሰማይ ሲያርጉ እና ኤልያስ ወደ ሰማይ ሲወጡ በሰረገላ እናያለን። ስለዚህ አንደኛው የተጠቀሰው ጥቅስም ውሸት ሆኖ ተገኝተዋል። ስለዚህ ይሄ ክርስቲያን ለመሆን ምንም የሚያበቃ ነገር አይደለም የሚል ነው። እስኪ ተጨማሪ ሀሳብ ካለ ክፈተው፣ ካሌለው ግን ሌላ ቪዲዮ አምጣ እና እዛ ላይ ሪያክት እናደርጋለን። አክቹዋሊ ላሰማችሁ የቀረው ሀሳብ ምንድን ነው? ያነሰው ሌላም ጥቅስ ላይ እኮ እየሱስ ከሰማይ ነው የሚላለን እያለ ያለው እስልምና ቆላለእንስ ማብቃ ችግር የለም፣ ከዛ እናጠቃለውና እናልፋለን። ከሰማይ ነው ወረድኩት ብሎ ጌታችን ኢየሱስ ክርስቶስ እየተናገረ ነው። እስልምናው ላይ እነሱ ኢሳ የሚሉት አካል ከሰማይ ወረደ ብሎ ያምናሉ። በፍጹም ያምኑ፣ እንኳን እኛ መጽሐፍ ቅዱስም እየሱስ ከማርያም ማህፀን ወጣ ነው የሚለው። እሺ በፍጹም ያምኑ

ኢትዮጵያ የምትታያቸው መሰለኝ። አይተሃል ምን አለ ዞሮ ዞሮ ክኛል ዞሮ ዞሮ የሚሆን ከዚህ ጋር ነው። አሁን ምን ትላለህ? እና እንዴት ነው ግን ሰዎች የሚያስቡት ነው ጥያቄያችን። ወደኋላ ዞርም እንደ ብሎ ይህም ብቻ የሚያዩ ግራ ይገባኛል። እና ችግር የለው። ከዛ ዮሐንስ ወንጌል ምራፍ ስድስት ላይ ደረስኩላቸዋል። ዮሐንስ ወንጌል ምራፍ ስድስት ላይ ቁጥር ሰላሳ ስምንት ላይ እንዲህ የሚል ቃል ጌታችን በአንድ መቶ የተናገረውን ቃል ተመለከቱ ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወር እናመሰግን እናመሰግን እናመ- እኔ አመሰግነዋለሁ። ሰ ተመሰግነው ቃል በቃል እኮ ኢየሱስ ራሱ የመጣው የአብን ፈቃድ እንዲያደርግ እንደሆነ አመነ ሰማሁ አይደለ? ፈቃዴን ላደርግ እንጂ የግዛይን ፍቃድ ላደርግ የራሴን ፍቃድ ላደርግ አልመጣሁም አላለ? ስለዚህ ኢየሱስ ራሱ የራሱን ፍቃድ ማድረግ አይችልም ነው የአምላኩን የአምላኩን ፍቃድ ነው የሚፈጽመው። የአምላክ ፍቃድ ምንድን ነበር ስንል ደግሞ የነቢያት ፍቃድ ነው። እሱ ምንድን ነው የነቢያት አስተ እሱ ምንድን ነው አንድ አምላክ አምልክ የሚል ነው። እሱ ይሄን ያስተማረው። እሺ እንቀጥል፣ ችግር የለውም። ጃለሁና ማለጌታችን ኢየሱስ ክርስቶስ ከሰማይ ወርጃለሁ፣ ኬት ከሰማይ ነው የወረኩት እያለ፣ አሁንም እስልምና ሊቼክ ስናደረግ ኢሳ የሚሉት አካል ከሰማይ ወርዷል ብሎ አያምንም አረምና። ይሄ ብቻ ቁጥር ስ ይሄ ብቻ ቀጥል ሳላ እቺ ከሰማይ ከሰማይ የምትላትን እንትን በጣም ነው ትኩረት ያደረገበት እና ከሰማይ መባሉ ምንድን ነው የሚያስገርመው? ዮሐንስ ወንጌል መራፋያ ላይ አንድ የተገለጸ ነገር አለ አይደል? ስለ ጥምቀት ይህን በማን ስልጣን እርስ በእርሳቸውም እንዲህ ተባባሉ። አስቀድመው ቁጥር አራት ላይ ዮሐንስ ወንጌል መራፋያ ቁጥር አራት ላይ የዮሐንስ ጥምቀት ከወዴት ናት? ከሰማይ ናትን ወይስ ከሰው አላቸው። የዮሐንስ ጥምቀት ከወዴት ናት? ከሰማይ ናትን ወይስ ከሰው ብሎ ጠየቃቸው። እንግዲህ ከሰማይ ሲቢ መለኮታዊ ፍቃድ ነው አይደለ? መለኮታዊ አምላክ ፍቃድ ነው። ልክ ኢየሱስ ክርስቶስ ወንጌል ላይ ሲናገር ራሱ እኔ ከአላህ ዘንድ መጠኋችሁ ነው ያለው አይደለ? ከአላህ ዘንድ መጠኋችሁ ብሎ ሲናገር ነቢያት የሚላኩት ከአምላክ ነው። ይሄ ማለት ግን ሰማይ ላይ ኖሮ ኖሮ ዱብ አሉ ማለት አደለም። የአምላክ ፍቃድ ከሆነ ከሰማይ ሊባል ይችላል። የዮሐንስ ጥምቀት ከወዴት ናት? ከሰማይ ናት ወይስ ከሰው የሰው ፍቃድ አይደለም፣ ይልቁንም መለኮታዊ የሆነ ፍቃድ ነው የሚል ነገር የሚያመላክት ነው እንጂ የሆነ ከሰማይ እንደዚህ ልክ ይሄ ኮኮብ ምናምን ተወርዋሪ ኮኮብ ዱብ ማለት የሚያመላክት አይደለም። ለምን በጣም ትኩረት እንዳደረገበት እንግዲህ አናውቅም። ሌላው ኢቨን ከሰማዩ ነው እንኳን ቢባል ለምንድን ነው ይሄ በጣም በዚህ ደረጃ ቦልድ አድርጎ የተናገረው? ምክንያቱም ከሰማይ ቢሆን የሆነ ዱብ አለ እንበል ችግር የለም። ኢየሱስ ከሰማይ ዱብ ያለው እንበል ሰማይ ላይ ይኖር ነበር፣ ከዛ ዱብ አለ ብለን እንውሰድ ችግር የለውም። እስቲል ፍጡር መሆኑን እኮ የሆነ የሚያስተባብል ነገር አይደለም እሱ። እስቲል እኮ ፈጣሪ አያደርገውም። የሰማይ መላእክቶች አሉ፣ የሰማይ መላእክቶች አሉ፣ በሰማይ የሚኖሩ አሉ። እስቲል በሰማይ ኖረውም እንኳን ፍጡር ናቸው። ስለዚህ እዛ ላይ መሆኑ እንኳን እዛ ላይ ኖሮ ኖሮ እንኳን መጣ ብትል እስቲል ፍጡር ከመሆን የሆነ የበለጠ ወደ አምላክነት ከፍ የሚያደረገው ነገር አይደለም ነው። ስለዚህ ከሰማይ ወረደ ብትል፣ ሊትራሊ ተረድተው፣ ቃል በቃል ተረድተው ከሰማይ ነው ዱቡ ያለው ምናም ብለ እንደዛም ከሆነ እያሰብክ ያለው አንተ፣ እስቲል እየሱን ፈጣሪ ያደረገውም ነው። የሰማይ መላእክትም ፍጡር ስለሆኑ ስለዚህ ያን ያህል አሳማኝ ነገርም እየተናገር ክ አይደለም አይደለም። ሌላውን ወደ አንተ ለማምጣት ለማለት ያህል ነው። ስ ተጨማሪ ቪዲዮ ካለ ወይ ሀሳቡን ካልጨርሳ አስጨርሰው። ከጨረሰ ግን ሌላ ቪዲዮ አምጣና እዛ ላይ ሪያክት ማድረግ እንችላለን። አረ በቃ ሌላ ማ ምን ያሳል? ይሄ ያለቀ እና በቃ አያችኋ። ክርስቲያን ወገኖቻችን እዚህ ጋር ማላችሁ ዲያቆማትን በደብብ አዳምጡ፣ እንዴት እንደሚያጨበባችሁም ተመልከቱ። እንግዲህ እነዚህ ናቸው ክስ ነው እንወክላለን ባዮቹ። እሺ ሳላ ቀጣ አንድ ቪዲዮ ያለ እናንሳው፣ ስለ ነቢይ የተናገረበት ይቻላል። እሺ ጥያቄ የሆነባቸው ሙስሊም ወንድሞች ቪዲዮ ካለ ቪዲዮውን በውስጥ ላኩልኝ። አብሶ እስልምና ላይ እስልምና ጥያቄዎች ካሉ ላኩልኝ በውስጥ እሺ። ስለዚህ አሁን ሀሳብ ውድቅ እንደሆነ በሱ ወገናችን ባመጣው መስፈርት ራሱ ሳለ የሚገርመው ነገር አሁን ልዩ የሚያደርገው መሰለ ሳለ እሱ ራሱ ባመጣው ጥቅስ በዮሐንስ ወንጌል ምዕራፍ ሶስት ቁጥር መሰረት ራሱ ኢየሱስ ትክክል እንደተናገረ እና ከብሉይ ኪዳን ጋር እንደሚጋጭ አሳይተነዋል። ሙስሊምና የነቢያት ሃይማኖት ነው የሚለው ላይ አንድ ጥያቄ ያለ ይመጣል። ሙስሊሞች እንዲህ ሲሉ ምን እያሉ ነው ከተባለ በብሉይ ኪዳን የነበሩ ነቢያት ያመልኩት የነበረው አምላክ እና ሙስሊሞች ዛሬ የሚያመልኩት አምላክ አንድ አይነት አምላክ ነው እያሉ። እንደዛ ከሆነ ጥያቄ እናቀር። በትንቢተ ኢሳያስ ምዕራፍ ስልሳ ሦስት ቁጥር አስራ ስድስት ላይ ሳ፣ ስለዚህ ምንድን ነው ያለው? የነቢያት ፈጣሪ አላሁን ትላላችሁ። እዚህ ጋር ጥያቄ ለቀብ ነው ሳላ። እሺ ስለዚህ ምንድን ነው ያለው? የነቢያት አምላክ አላህ ነው ትላላችሁ። ስለዚህ ጠያቂ ጠያቂ ሆነህ ነው። ችግር የለውም፣ በቃ ቀጥል ቀጥል። ኢሳያስ እንዲ ይላል። እግዚአብሔር ምን ይለዋል? አንተ አባታችን ነው ይለዋል። አምላኩ ምን አለው? ኢሳያስ እንዲ ይላል። እግዚአብሔር አምላኩ ምን አለው? አንተ አባታችን ነው አለው። እሺ፣ ኢሳያስ መጀመሪያ የነቢነት መስፈርት ያሞላ እንዲ ሳለ በጻፈው መጽሐፍ መሰረት ራሱ እሱ ሳይሆን ይምራል። መች ተስማማን? ቴክስቱ ላይ ነው አሁን ይሄ ያ ነቢይ እንደዚህ ብሏል ብለን መች ተስማማን? እኛ ስንስማማ ነው መስማማታችንን ይዘህ የምቀጥለው እንጂ የምርም ኢሳያስ የሚባል መልእክተኛ እንደዚህ ብሏል የሚል እምነትም የለንም ከመሰረቱ ለምንድን ነው ከመሰረቱ አንተ እጅ ያለው ትክክለኛ ነቢያት ቃል አደለም ብለን አናምንም። አንተ ያስኮ መጽሐፍ ቴክስቱ ላይ ስንስማማ ነው። ከተስማማም በኋላ ኢሳያስ እኮ እነዚህ ብለዋል አባታችን ይላል እግዚአብሔርን፣ እናንተ ደግሞ አባታችን አትሉም። ስለዚህ የእናንተ አምላክና ኢሳያስ አባታችን የሚለው አምላክ አንድ አይደለም የምትለው። ኢሳያስ እንደዛ ብሎ ተናግሯል ብለን ክሌም ስናደርግ እና መጽሐፉ ትክክለኛ ነው ብለን የተቀበልን ቀን ብቻ እና ብቻ ነው መጽሐፉ ትክክለኛ ነው። መጽሐፉ ደግሞ የምርም የአምላክ ቃል ነው ብለን ሳንቀበል ቴክስቱ ላይ ተስማማን አስመስሎ ነው እያቀረበ ያለው። እስቲ አንድ ኮረፕሽን የሚለውን ፋይል ክፈትልኝ። ይምራል ግን በኮንሴፕት ደረጃ በኮንሴፕት ደረጃ ሀሳቡን ግልጽ እናግላቸው ሳላ አላፈጣኝ ነታምናለ አይደለም እዚህ መጽሐፍ ላይ ግን አላህ ፈጣሪ አይደለም ይላል። ምን? እዚህ መጽሐፍ ላይ አላህ ፈጣሪ አይደለም ይላል። እዚህ መጽሐፍ ላይ አሁን በእጄ ያዝኩ መጽሐፍ ላይ አይ ይ በኮንሴፕት ነው ይላል። እና ማሳጅ አይሆን። ይሄ ተራ መጽሐፍ ነው ለእኔ። ገድ ለመባ ሲሆን ቢልም ባይልም ምንም የሆነ ገዳ ውስጥ የተጻፈ ቄሶች፣ እዚሁ ሀገራችን ያሉ ቄሶች የጻፉት መጽሐፍ ነው። ማታር አያረግም ነው ማታር አያረግ ሳላህ እያላችኋለሁ ይሄን ነው መጀመሪያ በዚህ መጽሐፍ እኛ መች ተስማማን? ነው ይሄ መጽሐፍ የነቢያት መጽሐፍ መቻምን፣ መጀመሪያ ከዚህ መጽሐፍ የምታሳየን። መጽሐፉ ተበርዟል ብለህ እየተናገርን፣ መጽሐፉ እንደ ሽንኩርት ተበልቷል እየተናገርን፣ ከዚህ መጽሐፍ ማስረጃ ኮረፕሽን የሚለውን ኢሳያስን መጥቀስ የፈለግኩት ለዛ ነው። እስኪ ፋይል ወደዚህ አድርግልኝ። ይኖራል አየሁ። እሺ ኢሳያስ፣ የኢራኔስን በክፈትልኝ፣ የኢራኔስን። እሺ ኢራኔስ ለኢሳያስ የተናገረውን

እንግዲህ አሁን ኢሳያስን ትክክለኛ የሆነ መጽሐፍ አድርጎ ነው እያቀረበ ያለው። እንደዛ አደለም። የሆነ ኮረክት የሆነ መጽሐፍ ነው የያዝከው። ከመሰረቱ እና ቴክስቱ ላይ አልተስማማንም። ስላልተስማማን ልክ እኛ እንደተቀበልነው አድርገህ አልጀምር። ኢራንየስ አጌንስ ኤራሲስ ላይ እዚህኛው ክፍለ ፊት የምታዩት መጽሐፍ ላይ ኢራንየስ አጌንስ በእንተ መናፍቃን ይባላል መጽሐፉ። በአማርኛ ለመናፍቃን የሰጠው መልስ ነው። እዚህኛው መጽሐፍ ላይ ምን ብሎ ይናገራል መሰላችሁ? ኢራንየስ ኢሳያስን ጠቅሶ በጎን በኩል ኢሳያስ የሚለውን ያሳየኝ በጎን በኩል ከላይ በኩል ማለት ነው። አይዛያ ሴይስ ይላል። አይዛያ ሴይስ ማለት ኢሳያስ እንደዚህ ብለዋል አለ። እሺ ኢሳያስ ምን አለ? እንደ ዘ ሆሊ ሎርድ ቅዱስ እግዚአብሔር ሪሜምበርድ ሂስ ዲድ እስራኤል፣ ቅዱስ እግዚአብሔር ሪሜምበርድ ሂስ ዲድ እስራኤል፣ የሞቱትን እስራኤልን አስታወሰ። ሁ ሃድ ቢን ስሌፕት ኢን ዘ ላንድ ኦፍ ስፔልቸር፣ በመቃብር ምድር ያረፉትን ሙት የሆኑትን ህዝቡን እስራኤልን አሰበ አስታወሰ እንደ ሂ ም ዳውን ቱ ፕሪች ሳልቬሽን እንደ ሂ ም ዳውን ወደ እነሱ ደግሞ ወረደ፣ ቱ ፕሪች ሳልቬሽን ቱ ዘም የእሱን ማዳን ለእነሱ ሊሰብክላቸው ወደ መቃብር ወረደ። ዛቲ ሜድ ሴቭ ዘም ከዚያም በኋላ ደግሞ አዳ ናቸው አለ። ማነው እንደዚያ ያለው? ኢሳይያስ እንደዚህ አለ። ቅዱስ እግዚአብሔር የሞተውን ህዝብ እስራኤልን አስታወሰ፣ የራሱን ማዳን ወደ እነሱ ወረደ ብሎ ኢሳያስ ተናግሯል አለ አልተናገረም። ኢሳያስ አንድም ቦታ እንደዚህ ያለ ነገር አልተናገረም። ቅዱስ እግዚአብሔር የሞተውን ሕዝብ እስራኤልን አስታወሰ ማዳኑ ሊሰብክላቸው ወደ እነሱ ወረደ ኢሳያስ ውስጥ እንደዚህ ያለ ነገር የለም አለ። ክርስቲያኖች እናንተ ረሳ ቃላቸው እንደዚህ የሚባል ጥቅስ ኢሳያስ ውስጥ ተሰምቶ ይታወቃል? በታሪክ በፍጹም አይታወቅም። ስለዚህ ኢሳያስ አልተናገረውን እንደተናገራ እየተደረገ እየተጻፈ ጥቅሱ ላይ ተስማማን ይመስል ኢሳያስ አባታችን ብሎ ያለምን ነው የምትለው? መቼ ነው የተስማማነው? ብንስማማ እና ወጥ ነገር ቢኖረን ያኔ ፕሬሚዝም ትጀምር ነበረ። ስለዚህ መደምደሚያ የምታደረገው ፕሬሚዝ ዋን አድርገህ ኢሳያስ አባታችን ብሏል፣ ፕሬሚዝ ቱ እናንተ አባታችን ትሉ፣ ኮንክሉዥን ደግሞ የናንተና የነቢያት አምላክ አንድ አይደለም ስትል መጀመሪያ ፕሬሚ